የመጀመሪያው ቀን የዕለተ ሰኑይ ወይም ዕለተ ሰኞን እንመለከታለን። በዚህ በዕለተ ሰኞ የምናገኘው የመጀመሪያው መጠሪያ ስም መርገመ በለስ የተሰኘችበት ሰኞ ይባላል። ይህ እንግዲህ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በኦሳይና ዕለት በቢታንያ አድሮ ሲመለስ በማግስቱ ከቢታንያ ሲመጣ ተራበ ይለናል በማቴዎስ ወንጌል በምራፍ 21 ከቁጥር አንድ ጀምሮ እስከ አስራ ሁለት የምንመለከተው አብይ ታሪክ ነው። በዚህ ላይ ቅጠል የሌላት በለስ ያልተገኘባት ከሩቅ አይቶ በለሲቱን ቢቀርባት ያቺ በለስ ፍሬ ስለሌላት ጌታ ከቅጠል በቀር አንዳች ፍሬ ስላላገኘባት የረገመባት ዕለት በመሆኑ ይህችን ዕለት መርገመ በለስ ተብላ ትጠራለች። ይህ እንግዲህ ብዙ ሃይማኖታዊና ምግባራዊ የሆነ ትርጉም አለው። የመጀመሪያው ፍሬ ተባለች ቤተ እስራኤል ናት፣ የሃይማኖት የምግባር ምሳሌ ናት። ከእስራኤል ፍቅርን፣ ሃይማኖትና ተስፋን እንዲሁም ምግባርን ፈልጎ አምላካችን አላገኘም። እንግዲህ እስራኤል ሕዝበ እግዚአብሔር መባልን እንጂ ደግ ሰው አይገኝብሽ ብሎ በመርገሙ ምክንያት ከእርሱ ከለያቸው በስተቀር ደግ ሰው የጠፋባት አንድም በጎ ሰው ያልተገኛባት ሆና እናገኛታለን። ይህንን እንግዲህ ሊቁ ቅዱስ ያሬድም ሆነ ቅዱስ ዮሐንስ አፈወርቅ በድርሳናቸው በአንጻረ በለስ ረገማ አጢአት በበለሷ አንጻር ወይም አቅጣጫ አጢአትን በለስ ብሎ ተርጉማታል። ስለዚህ ይች በለስ አጥያት ናት። ከዚህ ሁሉ ኦሪትን በዓለም ሰፍኖ ቢያገኛት እንዲሁም ደግሞ ኦሪትና ነቢያትን ልሽር አልመጣውም ልፈጽም እንጂ ያለው አምላካችን ከነሱ የሚጠበቅባቸውን በጎ ምግባር ስላላገኘባቸው ይህንን አቶ እንደረገማቸው ያሳየናል ማለት ነው። እንግዲህ ሕገ ወሪትን ከመፈጸም በቀር በእርሷ ድነት አላደረገባትም። ፍሬም በአንቺ አይሁንብሽ አላት የሚለው ድነት በአንቺ አይደረግብሽ ብሎ እንደ መድረቅ ፈጥና ወድቃለች ይለናል። እንግዲህ ዛሬም እግዚአብሔር አምላክ ከእኔም ሆነ ከእናንተ ብዙ እግዚአብሔር የሚፈልገው ሃይማኖትም ምግባርም በጎ የሆነ ሕግጋትም አለ ከእሱ ሲያጣ ግን ያው ታግሶ ታግሶ እንደሚረግም ያሳየናል ማለት ነው። በሌላ መልኩ እንግዲህ በለስ በኃጢአትም ተገልጻለች። የበለስ ቅጠል ሰፊ እንደሆነች ኃጢአትም በዚህ ዓለም ሰፍና እጅግ በርክታ እንደነበር አግኝቷል። በለስም ይላሉ ሊቃውንቱ ሲተረጉሙ ለጊዜው ሲበሉት ይጣፍጣል፣ ቆይቶት ይመራል። ኃጢአትም እንዲሁ ነው። ለጊዜው ሲሰሩት ደስ ያሰኛል፣ ኋላ ግን ያሳዝናል። ወደ እርሷም ሄዶ ያጣባት። ከኃጥአን ጋር ዋለ፣ ከኃጥአን ጋር በላ ተብሎ እስከ መተቸት፣ እስከ መሰደብ ደርሷል። እግዚአብሔር ግን ኃጢአተኞችን ይወዳል፣ ኃጢአትን ግን ይቃወማልና ከኃጥአን ጋር መዋሉን አብሮ መዋል፣ መብላት፣ መጠጣቱን የተቃወሙት ሁሉ ኃጢአትን ግን የማይፈልግ አምላክ መሆኑን የገለጸበት ነው። በአንቺም ፍሬ አይገኝብሽ በማለት በኃጢአት ፍዳ ተይዞ የነበረን የሰው ልጅ ሁሉ በበለሱ አቅጣጫ እንደረገማት በአዳም ምክንያት ያገኘነውን ዕዳ በደል ሁሉ በእርሱ እንዳጠፋልን የገለጸበት ትልቅ መታሰቢያ ነው። እንግዲህ ይች ዕለተ ሰኞ መርገመ በለስ የተፈጸመባት ዕለት ብቻም ሳትሆን በሁለተኛ ደረጃ የምንመለከትባት ሁለተኛ ጊዜ ደግሞ እግዚአብሔር ቤተ መቅደሱን ያነጻበት፣ የቀደሰበት ደግሞም ወደ ቤተ መቅደስ ሄዶ ዳግመኛ ትምህርት የሰጠበት ነው። እንግዲህ የተወደዳቸው ኦርቶዶክሳውያን ምእመናን ከስምንቱ የዐቢይ ጾም ሳምንታት ወይም ሰናብት መካከል በሶስተኛው ምኩራብ ብለን ባከበርነው በዓል እነሆ የቤት ቅናት በልታኛለች፣ የሰደቡም ስድብ በላዬ ላይ ወድቋል ብለን እንደተመለከት ነው ሁሉ ዛሬም ክርስቶስ ዳግመኛ በዕለተ ሰኑይ ወደ ቤተ መቅደሱ ሲገባ ቤቱ የወነበዴዎቹ ዋሻ መሆኑን አይቶ ተቆጥቶ ሙሉ እቃዎቻቸውን ዳግመኛ በቤተ መቅደስ የደበላለቀበት ቤቴ ቤተ ጸሎት ቤተ መስዋዕት እንጂ ቤተ ንግድ አይደለችም ብሎ የገሰጸበት ሁለተኛው ቤተ መቅደስን ያነጸበት ዕለት ነው። እንግዲህ ስለ ቤተ መቅደሱ ክብር ጌታችን በተደጋጋሚ ቢገልጽም በዘመኑ የነበሩት ጸሐፍት ፈሪሳውያን እና ሰዱቃውያን የቤቱን ክብር ሙሉ በሙሉ የእግዚአብሔርን ክብር ትተው የንግድ ቦታ በማድረጋቸው የሚሸጡበትን ቦታ የገለባበጠበት፣ አልፎ ተርፎም ገርፎ ያስወጣበት ሁለተኛው የስያሜው ምልክት ነው። እንግዲህ ይህንን ወቅት ጌታችን በለተሰኑ የፈጸመበት ምክንያት ለምንድን ነው ያለን እንደሆነ ለመጨረሻ ጊዜ በቤተ መቅደስ ገብቶ የቤት ቅናት በልታኛለች ብሎ የቤቱን ክብር ያሳየበት የቤቱን ደረጃ የገለጸበት መሆኑን እናሳያለን። እንግዲህ ይህንን ሊቃውንቱ በብዙ ይተረጉሙታል። በተለይ በዮሐንስ ወንጌል በምዕራፍ ሁለት ቁጥር ሃያ አንድ ላይ እንዳነሳ ነው ይህንን ቤተ መቅደስ አፍርሱት እኔም በሶስተኛው ቀን አንሰዋለሁ እንዳለ ቤተ መቅደስ የተባለው ሰውነቱን በሶስተኛው ቀን እንደሚያነሳው የእሱ ጌታችን ሶስት ቀን በጠፋባት በዛች የእስራኤል ቤተ መቅደስ ውስጥ ደግሞ ለሶስት ቀን እንደሚኖር ያሳየበት ታላቅ እለት መሆኑን እንመለከታለን። እንግዲህ የተወደዳቸው ኦርቶዶክሳያን ምእመናን ይህ የምትከታተሉት በኢትዮጵያ ኦርቶዶክስ ተዋሕዶ መገናኛ ብዙኃን የስርዓተ ቤተ ክርስቲያን የተሰኘ መርሃ ግብራችን ነው። ይህ ልዩ መርሃ ግብር ወደ እናንተ የሚቀርብላችሁ ሰሙነ ሕማማት የተሰኘው የስርዓተ ቤተ ክርስቲያን ክፍል ነው።